እውነት ፋኖ ነው ይሸነፋል? እውነት ፋኖ ይሸነፋል? ለሆዳሞች ለከርሳሞች ይሸነፋል ቢመስላቸው፣ ነጻነትን አስጠልቶ ርኩስ መንፈስ ቢወስዳቸው፣ በጎልያድ ትዕቢት ገፍቶ ወደ ገደል ቢጥላቸው፣ አብይ አህመድ የሰይጣን ልጅ ብር ዘግኖ ቢሰጣቸው፣ ያንን ግዙፍ ሰራዊት የማረከው ነበልባሉ፣ እውነት ፋኖ ነው ይሸነፋል? ይዘልቃል እንጂ በድሉ ታሪክ ሰርቶ ይሻገራል፣ ያስነብባል በገድሉ። ቁጭ ብለን ስንመረምር ውስጡን ሁሉ ስናደነው፣ ያስጨነቀስ ከአብይ ጦር እርኩስ ባንዳ ቅጥረኛ ነው። እርኩስ ባንዳው ቅጥረኛ ነው። አጨብጭቡለት ሲያንብ ቢሆን አዎ ፋኖ አዎ ፋኖ ለነጻነት ይታገላል። ሳቱ ነው ያላቀቀን ከባርነት። አዎ ፋኖ ይሰለፋል፣ ደም ይሰጣል ለማንነት። አዎ ፋኖ ህዝቡን ይዞ ይዋደቃል ስለ እምነት። አንተ የበላይ ተክል ያሳምነው ያባላ ደራ ለነጻነት የታጠቀው ገል ከሩቅ የሚጣራ አለማትን የሚያስደምም የሰራህ ድንቅ ስራ፣ ተነስ ትመም ልክ እንዳባይ አባይ ተሻገሩ ያን ተራራ፣ አራት ኪሎን ክለባ ፍጠው አብይ አህመድ እስኪፈራ፣ ባገራችን እንዲፈልቅ የነጻነት ልዩ ጮራ፣ ባገራችን እንዲ እስኪፈልቅ የነጻነት ልዩ ጮራ። አሁን ደፈገግታም አለበት፣ ተጠንቀቁ ቅጥረኛ የሆነ ካለ ይጨማደዳል። አንዳንዶችም አሉ እጅግ ያልታደሉ ትጉሉ ያልገባቸው ከስሩ ከውሉ ፋኖ የገባለት ከፋኖ የሚውሉ ባንዳ የገባለት ወደ የሚያቀብሉ አሁን እኒህ ሰዎች ምን ነው የሚባሉ? ከርሳሞች ሆዳሞች እያሉ የሌሉ ከርሳሞች ሆዳሞች እያሉ የሌሉ አንዳንዶችም አሉ እጅግ የበሰሉ አንተን አንተን አንተን ያንን የመሰሉ ያን ኩርንች ባንዳ ነቅለው የሚጥሉ እይ ተመልከት ብለው አንገት የሚቀሉ ለሀገር ለወገን ነደው የሚከስሉ። አንዳንዶቹ ደግሞ ተኩሱ ሲጀማመር እንዳልሰሙ ነው የሚጠፉ ከመስመር ወይ ያን ያለ ሌሎችን አልጠፉ ሌሎችም አልጠፉ ፋኖ እየታገለ ከተማም ይዘርፉ ጫማ የሚዋልቁ በኋቃ የሚደፉ ወንበር ተሸክመው የሚንቀራፈፉ በጀግናዎች ደም ገብተው የሚያተርፉ፣ ያሳዝናል። ይልቅ ፋኖ በለው ይልቅ ተነስ በለው ያን ሆዳም ያንን ሆዳም ባንዳ በአፍንጫው ትከለው፣ ያን ዘረኛ ቋጥኝ ከስሩ ንቀለው። አረ በለው ባናውቀው ነው እንጂ ውስጡን ባናጤ ነው ዝናቡ ያመጣው ነጎድጓድ ያጀበው ህዙ ማይበል ነው አይደል? በለው በለው ብሎ የሚቀጥል ንግሱ የበላይ ነውና ይሻላል አዲሱ። በአንድ አስጨንቆኛል ሙስና ያማረው እስኪ ልነሳና ለፋኖ ልንገረው መልአክ እየመራው እንዲመነጥረው እኛ አማራዎች ከዛሬ ጀምረን እጅ ለእጅ ተያይዘን ተናበን ተባብረን አንድ ቀን ካልገባን ያንን ምሽግ ሰበረን ኑሮ ልንለው ነው ነው እንዲሁ ኑረ በሉ ተዘጋጁ፣ በሉ ተዘጋጁ፣ ተዘጋጅ በሉ ተዘጋጁ። ነገሩ ይከለስ ጀግና ጀግናው ይዝመት፣ የፈራ ይመለስ። በለው በለው ስለው ናማ ናማ ቢለኝ ልብ የተደሰተ ያለ ወግ ደስታ ላይ ባንዳዎች ሆዳሞች ጭንቅ እንዲገባቸው የፋኖው ነበልባል ግባና ግዛቸው። አረ በቃ ጮቀይ ብለህ ንገራቸው። አንተ ብትኖር ባንዳው ፈራረሰ፣ እንደገን ከፍ አለ እንደገን ከፍ አለ ገበያው ታደሰ፣ ፋኖ ተወደደ፣ ባንዳው ረከሰ። አጨብጭብለት የአብይ እጅ እጅና እግር የአብይ እጅና እግር ባንዳው ይቆረጣል ያኔ ድንጋይ ሆኖ ሰው መሆኑን ያውጣል። አይቆረጥም ምብረት ነው። አመሰግን።